አንቺ፣ ማንትያል የውልሽ የማዝያ ዝናብ ሳሩን እኮ አብላሽው እንዲሁ ተስራ ተጨረስሽ ነው የማግዥኝ። እሱን ይኸውልሽ ምን የትም እንዲሁ አይችልልኝ አሁን ገና ምን አባት ይሻለኛል። እናንት ያቺ ደግሞ ዝፍዝፍ እንዲው ገብታ የምትቀር ራፈሪ አብላሽ

የት አባቱ የጅራታም እሺ፣ እ ይሞት ይሆናል። አንተ ጩኸት አለ የራሱ ጉዳይ። እንዲያውም ማን አባቱ ተናገረኛለሁ። አይ በእናትህ ላይ አይ በእናትህ ላይ የሰውዬ ሞተ እንደሆነ አይ መከሪያ ተሰደድኩ እኮ እናንተ ኦ

ይወደው ያከብረው እንዳልነበረ ልጅን እንዲህ የሚለው ወንጌል ያውል። እኔ አሁን እኔ አሁን ተዚህ ሀገር ደህነኛ ሰው ሞቷ ብሰደድ ግድ የለም ነበር